አታልቅሱ አያሉ የኔ ነው መፍጠርም ማድረግም ማለት አይ ማማ ዝናሽ ጥር ላይም ድምፄና ወጣው የካቲት ላይም ትመጣለች። አጠብቅም መስከረምን እቺ እርግዋ አጠብቅ ትመጣለች። ዴማን ድምፅ ነው ብላ ትመጣለች። እንዲያ መንቃር ሳጠሃኛዋን አምጥተ እግዚአብሔር የፈጠረን የፈጠርከን የሰራሃን ጌታ ከልጅነት ጀምሬ አስራ ሁለት ተዋርያ ሲሉ ሰማ። እርሶ ከልጅነእንዱ ከልጅነቶት ጀምሮ ወንጌል ሲማሩን ያደጉት እኮ እማማ ዝናሽዬ። አስር እንጀራን ያሳረረችው አስር እንጀራ ቶ ፈርት ብላ አያንችላሉ። እንዴት አደራችሁ? ይገርማል ጠዋት ሁል ጊዜ ሲነሱ ማለት ነው ዝም ብለው አይደለም ከብት ነው ዝም ብለው የሚቀላቀሉ ይገርማል። እሳቸው ግን እሳቸው ግን ሁል ጊዜ ሁል ጊዜ በየቀኑ ያው በዜማ ነው ዜማ ሁሉ አለው አዋዋ ደግሞ ማታ ሁሉ ተሰባስቦ በየቤቱ ሲገባ፣ ማታ በቀን ነው። ጠዋት ጠዋት በዚህ ሰዓት አሁን በዚህ ሰዓት ጠዋት ጠዋት እማማ ዝናሽ ከእንቅልፋቸው እንደተነሱ እንዴት ነበር? አሁን ይኸው ደህና ናቸው ይሉም አሁን ቆረቆርኩታል። ማንም አያውቀው ዜማ እና ይገርምሃል። እኔ አሁን አንዳንድ ጠዋት ስመጣውን እሳቸው ጋር እያልክ አንተ እየሰማ ነው ይገርማል ጧጧ ስመጣ ልክ ሳያቸው በዜማ ነው የሚሉት። እንደዚህ ይላሉ። መጀመሪያ ጉሮሯቸውን ይጠርጋሉ፣ ማመዝና ይላሉ። ከዛ እንዴት አደራቸው። ድምጡ ደስ ይላል በጣም። ብሶ ነው ብሶ ነው የሚለኝ ሁሌ እየጋበዙኝ እኔ አይመቸኝም አልሄድም መድረክ ላይ ዘምርልን እያሉኝ እንትን በ ይህ ድምፅ ደስ ይላል አንተን አዎ የት ነው ዘምርልን የሚሉ ብዙ ቦታ ይጠሩኛል አዎ ምን ይሰጡኛል ገንዘብ ምንም በባዶ በባዶ እጅ ነው እንደዚህ አይነት መዝሙር የምትዘምረው እንዴ መዝሙር ለፈጣሪ በነፃ ነው እንጂ በተከፍሎ ነው እንዴ ለአንተ ሰውነት የተነቃነቀበት የምትበላበት። አሁን ይገርመሃል፣ እንዴት ደስ እንደሚሉኝ። አሁን እማማ ዝናሽን የምወዳቸው ለዚህ ነው። ይገርመሃል፣ ጠዋት ጠዋት ይነሱና ጉሮሯቸው መጀመሪያ ጠረጌ፣ ምንም አይበሉ ሳይጠጡ ሳይበሉ ቢረባቸውም አይበሉ። ጠዋት ይነሱና እኛ ቤትም ሲያድሩ ማለት ነው በዚህ ደስ በሚል ዜማቸው ድምጽ እዚህ እዚህ እዚህ ቤት፣ እትዬ ዝናሽ ለምን ዝም አሉ አጫውቱን እንጂ፣ እትዬ ዝናሽ ለምን ዝም አሉ አጫውቱን እንጂ ይላሉ። እዚህ ቤት ያሉት እዚህም እጣን አለች፣ እዚህም እጣን አለች። ከዛ ጮክ ይሉና እንደዚህ ነው የሚሉት። ይኸውልህ፣ እንዴት አደራች የቀድሙ ድምፅህ ቅድሙን ላምጣው የቅድሙ ድምጼ የቅድሙ ድምጽህ። እሱ ላይ ቤት ነው የታች ቤት ነው ላይ ቤት ሁሉ በል ደስ አይቆ ላስተካክለው ላስተካክለው። እንዴት አደራችሁ? ዜመኛው እኳ ያዲ ተስፋ አለኝ አንተ ድምፄ ደስ ይላል ድምፄ በቃ ሁሌ እንደጠሩኝ ነው ሁሌ እንደጠሩኝ ነው ናዘምርልኝ ነው ናና ነው ናን ቆርቆረው ነው። ይሄ ድምጽ ሲንቆረቆር ቤተክርስቲያን ነው፣ ዘሙር የሚሉህ። አይ ሱማ ነው፣ በየቤቱ አይ፣ በየቤቱ ነው። ለቤት ክርስቲያን ነው ነው ይሄ ድምጽ በባዶ እጅ ገንዘብን ካይሉኛል፣ ግን እኔ አልቀበልም፣ አይ አልፈልግም። ይሄ ገንዘብ እነሱ ናቸው ዘሙር የሚሉህ፣ አንተ አይደለም። ልዘሙርላችሁ እያልክ የምትዞረው አንተ አይደለም። አሱማን ያደለም ለገንዘብ ለቀማ ነው ገንዘብ ሊለቅም ነው እንዳይሉ፣ አንተ እየዘወርቅ አይደለም። እናዘሙርልን እያሉ ነው የሚወቱህ። እንደዛ ነው አሁን ሄድናልኮት። አንድ ጊዜ ይህንን እንደው ጥሩ የሆነ ድምፄን እንደው አንዴ ስለቀው በቃ ወፎቹ አሁን አሁን የመስቀል ወፍ ያቋታል አለ የመስከረም ስ የምትመጣዋ እሷ ጥር ላይ ሁሉ ትመጣለች። እኔ ስዘም እኔ ድምፄን ሳወጣ እኔ ድምፄን ሳወጣ ትመጣለች። ጥር ላይም ድምፄን አወጣው የካቲት ላይም ትመጣለች። አጠብቅም መስከረም እቺ እርግዎ አዎ፣ አጠብቅ ትመጣለች። እንዴ ማን ድምፅ ነው ብላ ትመጣለች። እንደው በምን ቀን ሰጠኸኝ ይሆን አምጥተህ? እግዚአብሔር የፈጠርከህን የሰራሃን ጌታ ትምዬ ማርያም ጋር ትማማያዬ ጋራ ይገርምሃል ደግሞ ተቅዱስ ሚካኤል ተመራኩ ተመላኩ ጋር ተቅዱስ ገብርኤል ተቅዱስ ገብርኤል ተመላኩ ተመራኩ ጋር ይገርማል። ይሄ ጧት ጧት ነው። ማታ ሲተኙ ደግሞ ሰው ተሰብስቦ በየቤቱ ተገባ በኋላ ማታ ያኔ ደግሞ ደህና ደሩ የማታው ሰላም ገባችሁ ሆይ ሰላም ውላችሁ ሰላም ገባችሁ። አሁን ደግሞ ሰላም ያሳድረን ይባላል። መጀመሪያ ሰላም ውላችሁ ሰላም ገባችሁ ሆይ መጀመሪያ ሰላም ውላችሁ ሰላም ገባችሁ ሆይ ከዛ ደግሞ ሰላም የዋለን ጌታ ሰላም ሰላም ሰላም ሰላም የዋለን ጌታ ተምዬ ማርያም ጋር ተማማዬ ጋራ እና ተምዬ ማርያም ጋር ተማማዬ ጋራ አዬ ዜማ ማለት ይሄ ነው ይል፣ ቆንጆ ዜማ ነው፣ ድምፃቸው አያምርም? ማታ ሰላም የዋልከን ሰላም አሳድረን ይላሉ። ሰላም ውላችሁ ሰላም ገባችሁ ይላለሁ። ሰላም ውላችሁ ሰላም ገባችሁ ይላሉ። አዎ ተየዋሉበት ተየሰት ተየተሰማሩበት ተሰብስበው ሰላም በየቤታቸው ሲገቡ ሰላም ውላችሁ ገባች ወይ ውላችሁም ሰላም ገባችሁ ወይ ብዬ ከዛ በኋላ ደግሞ ሰላም የዋለን ጌታ ሰላም የዋለን ጌታ ተምዬ ማርያም ጋር ተማማዬ ጋር እና ደሞ የሀገራችንን ዋናው አገር ነው።

የያገራችን ነው። ምንድን ነው? እየነገሰ ነው እያማረ ኖረ አገሩ ነው ሀገሩ አገሩ። አሁን ይወል ይገርማል ማማዝናሽ አገሩና መንግስት ነው በጣም የተሸገሩበት ነገር። አሁን ማማዝናሽ አንድ ነገር አለ። ይሄ የቻለ ታቋ አለ አይደል? እዚህ የሚያጸዳው ይመጣል። ደናደሩ አይልም፣ አይላቸውም። ደናደሩ አይልም። ይከፍታል፣ ትንሽ ይችላል ብቻ ጸዳ ከዛ ሲጨርስ ብሎ ይሄዳል። አሁን ነው እንደውም፣ ትንሽ ሰላም ያላቸው በፊትማ፣ ምንም በቃ ሰላም አይላቸውም ነበር። አሁን ከፈት ሲያደርግ ደህና ደሩ ይላል፣ ቀስ ብሎ እግዚአብሔር ይመስገን። ደህና ደሩ ይላል፣ እግዚአብሔር ይመስገን። ጠርጎ ሲሄድ ደግሞ በሩ ላይ ሆኖ እጁን እንዲ እንዲ ብሎ ይሄዳል። አሁንማ በተቆጥቼው ነግሬው እኮ ነው። በፊት ግን በፊት በፊት እማማዝናሽዬ የቤተ ክርስቲያን ትምህርት ልነግሮት ነው። ራጉኤል ተምሬ ነው የነ አላልክም? ራጉኤል ራጉኤል፣ ቤተ ክርስቲያን አዎ፣ ተምሬ ነው የኖርኩት አላልክም? በቃ አሁን ከመጀመራችን በፊት እማማዝናሽዬ ትምህርቱን ከመጀመራችን በፊት በስማም እንላለን። በስማም በሉ። በስማም፣ በስማም ወልደ መንፈስ ቅዱስ። በስማም ወልደ መንፈስ ቅዱስ። በስማም፣ በስማም። አዶ አምላክ አዶ አምላክ ቃዱ አምላክ ሽንጣ መንፈስ ቅዱስ ሽንጣ መንፈስ ቅዱስ። አብሮ ተኛ ጋራ ያለው ተኛ ጋራ ይሁን። አሜን አሜን። በደንብ አዳምጡ። እህ ነው የሚሉት እሺ። ያልግም አትበሉ፣ እህን ያልኩት። ከዛ ያልገባሁት ነገር ካለ መለስ መለስ እያሉ መጠየቅ ይችላሉ። እሺ አሁን በድሮ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ቦታ ሄደ። ወደ አንድ ቦታ እየሄደ ሳለ ማለት ነው። መጥተው አንድ ነገር ነገሩት፣ ነገሩኝ፣ ነገሩት፣ ለኢየሱስ ክርስቶስ ነገሩት ሰዎቹ። አዎ ምን ብለው ነገሩት መሰሎት? አንድ ሰው ከምኩራብ አለቃ ቤቱ መጥቶ ልጅ ሞታለች፣ እንግዲህ መምህሩን አታድክም አለው። የሆነ ሰውዬ ኢየሱስ ክርስቶስን ልጁ እንድትፈውስለት ይዞት እየሄደ ነበረ፣ ልጁን እንዲፈውስለት። ከዛ እዛ ከዛ ከታመመች ቤት ውስጥ ሰዎች መጡና፣ ያ ሰውዬውን ምን አሉት መሰሎት? ልጅ ሞታለች፣ አትድከም፣ በቃ ሞታለች። መምህሩንም? አታድክመው፣ ኢየሱስ ክርስቶስንም አታድክመው። በቃ ሞተች እኮ ልጅ አለው። እንደዚህ ሲለው ማን ሰማ? ኢየሱስ ክርስቶስም ሰማ። ማን ሰማ? ኢየሱስ ክርስቶስ ሰማ ሰማ። ከዛ ሲሰማ ምን አለ? ምን አለ መሰሎት? የእኛ አምላክ መድኃኒታችን ኢየሱስ ክርስቶስ ይችላል አደለ? እንዲ ጎበዝ አደለ? ሀያል አደለ? ጉልበት፣ ጉልበተኛው ጉልበተኛ አይደለን፣ እማማ ዝናሽ ማንም አይችለውም አይደለ። ከዛ ኢየሱስ ክርስቶስ ግን እንደዚህ አለው፣ ለዚህ ልጁ ለሞተችበት፣ አትፍራ። ምን አለው? አትፍራ፣ አትፍራ፣ እመን፣ ትድናለች። እመን፣ በእኔ እመን እንጂ ትድናለች አትፍራ እመነኝ እንጂ እኔን እመን እንጂ ትድናለች። ልጅቷ ግን ምን ሆናለች? ሞታለች። ከዛ በል እንሂድ አለውና ወደ ሞተችው ቤት ሄደ ኢየሱስ ክርስቶስ። ለቅሶ ቤት ማለት ነው። እኛ ያው ለቅሶ ቤት የምንሄደው የሞተልና፣ ለቅሶ ቤት። ከዛ ሲሄድ ወደ ቤትም ሲገቡ ጴጥሮስና ከያዕቆብ ከዮሐንስ ከብላቴናዊቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም ከዛ ምን ሆነ መሰለው እማማ ዝናሽዬ የኢየሱስ ክርስቶስ ተከታዮች አስራ ሁለቱ ቅዱሳን ሐዋርያትን ያውቋቸዋል ሲባል ሰምተዋል አስራ ሁለት ከልጅነቴ ጀምሬ አስራ ሁለት ሐዋርያት ሲሉ እሰማለሁ። እርስዎ ከልጅነ እንዴ ከልጅነት ጀምሮ ወንጌል ሲማሩን ያደጉት እኮ እማማ ዝናሽዬ ኦርቶዶክሳውያን እንደዛ ናቸው እኮ። ወንጌል ሲበሉ፣ ወንጌል ሲጠጡ፣ ወንጌል ሲለብሱ፣ ወንጌል ሲጠጡ፣ ወንጌል ትዝታቸው፣ ወንጌል ናፍቆታቸው ነው ኦርቶዶክሳውያን። አሁን ይገርሞታል ከጴጥሮስና ከያዕቆብ እነዚህ ጴጥሮስ፣ ያዕቆብ፣ ዮሐንስ እነዚህ ሶስቱ ሐዋርያት እንዲከተሉት አደረገ ውስጥ ያቸው የሞተችው አስክሬኑ ያለበት ቦታ ድረስ ማለት ነው። ተከተሉኛለ ከዛ የልጅቷ ደግሞ ቤተሰብ ተከተሉኛለ። የሞተችው ልጅቷ ቤተሰብ አባትና እናት ተከተሉኛለ። ገቡ ሲገቡ ሰው ሁሉ ያለቅሳል፣ ኡኡ ይላል እዛ። ግማሹ ይፈርጣል፣ ግማሹ ደረቱን ይመታል። ዋይኔ ተለየችኝ፣ ኡኡ እያለ ያለቅሳል። ምን ይላል ከዛ እያለቀሱ ዋይ ዋይ ይሉ ነበር። እርሱ ግን ኢየሱስ ክርስቶስ ግን ምን አለ መሰሉት፣ እማማ ዝናሽ፣ አታልቅሱ አዩ። እምባል ያብስ እኮ ነው የእኛ ጌታ የእኛ አምላክ ኢየሱስ ክርስቶስ፣ አታልቅሱ አያሉ። የእኔ ነው መፍጠርም ማድረግም ማለት ነው። አይ እማማ ዝናሽዬ፣ ጎሽ። ቃሌዎት ያሰማሁት አሜን። ከዛ አታልቅሱ፣ ተኝታለች እንጂ አልሞተችም አላቸው። ምን ሆናለች አለው። እስቲ ንገሩኝ አልሞተችም ተኝታለች እንጂ አለ። አዎ ከዛ እንደ ሞተችም አውቀው ሳቁበት። በጣም ሳቁበት። እዛ ለቅሶ ቤት ውስጥ ያሉት ሰዎች፣ ሲያለቅሱ የነበሩት ሰዎች ሳቁበት። አይሉት በጌታችን ሳቁበት። ለምን አልሞተችም ስላለ። ግን እግር መንገዱን የወለ ያያ እማማ ዝናሽ ኢየሱስ ክርስቶስ የዛን እምባውን ቤት የለቅሶ ቤቱን ወደ ሳቅ ቀየረው አዩ እማማ ዝናሽ ይችላል እሱ አዎ ይችላል ይችላል ክብር ምስጋና ለሱ ይሁን የሚያለቅሱበትን ቤት ቀየረው አው ቀየረው ወደ ምን ወደ ሳቅ እነሱ እያፌዙ ነው የሳቁበት ግን ወደ ሳቅ ቀየረው በቃ ከዛ ምናሉ ምናሉ እነሱ እያፌዙ ነው የሳቁት እንዴ ሞታ ተኝታለች ይላል እንዴ ከዛ ገባ እንደ ሞተች ማውቀው ሳቁበት እርሱ ግን እጇን ያዘ እጇን ያዛት የሞተችዋን፣ አስክሬኗን ማ? ጌታ ጌታ ኢየሱስ ክርስቶስ እጇን ያዘ። እጇን ያዘና አንቺ ብላቴና ብሎ ተናገረ። አንቺ ልጅ፣ አንቺ ሕፃን ልጅ፣ አንቺ ታዳጊ ማለት ነው። አንቺ ብላቴና ብሎ ሲናገር ነፍሷ ተመለሰች። የሞተችዋ ነፍስ ተፈጠረች፣ ነፍሷ ተመለሰች ነፍሷ ተመለሰች። ከዛ ፈጥናም ቆመች፣ የምትበላውንም እንዲሰጧት አዘዘ። የሞተችው ተነሳች ማለት ነው። በማን በማን በጌታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የሞተች ተነሳች። ቤተሰቦቹ ደስ አላቸው። እነዛ እያፌዙ ሲስቁበት የነበሩ ሰዎችም እንደገና ተጸጽተው ቤቱ ያ ሀዘን ቤት የነበረው በደስታ ተቀየረ። እልል በሉ እንዴ፣ በደንብ እልል በሉ እንጂ። አሜን አሜን። ቃሌዎት ያሰማ በሉኝ። ቃሌዎት ያሰማ አሜን። አብሮ ያሰማን ካሮት ያሰማ ደስ አሎት፣ እማማ ዝናሽ የዛሬ ሬልታይ ተለየ። በሉ እልል በሉ በሉ ታሪክ ቀያር ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ የሞተችውን አስነሳ። ሐዘን ቤት የነበረውን ወደ ደስታ ቤት ቀየረው። የእኛንም ሐዘናችንን ይቀይርልን። አሜን፣ አሜን። ረጆሬእንጆሬ ጆሬ አስደነገጡኝ። ደግሞ እኮ ማማ ዝናሽዬ ሰማይና ምድር የዘረጋ እንግዲህ ዛሬ ወንጌል ተምረናል፣ እልል ብለናል፣ ቅድም ደግሞ ዘምረናል። አሁን ዛሬ ስንት ሰዓት ነው ምግብ የሚበሉት? ስምንት ሰዓት ነው ቅዳሴ የሚያበቃው። ቄሶቹ በልተው ተጠገቡ በኋላ እበላለሁ። ቆመው ሲቀድሱ ቆመው ሲቀድሱ የዋሉት ቆመው ሲቀድሱ የዋሉት ቄሶቹ በልተው ጠግበው ነውን የምበላው። እነሱ ባይበሉት አይበሉም እንዴ እርሶ ቆመው ሲቀድሱ የዋሉት ደክሟቸው እነሱ በልተው ሲጠጉ ወዲያውን እኔ ቀጥዬ እበላለሁ በጣም ጥሩ ግን እንዴት ነው አይደክሞትም እስከ ስምንት ሰዓት ተኩል ድረስ አይርቦትም በጣም ቀን ሙሉ የሚካኤል ዲያቆን እየዘመረ ነው ደስ ብሎት በቃ ይደክ ማል ቁጭ በል ሸዋን ግዛው፣ ይቀር። አረ ይደክ ማል ጦም ነው ገና፣ ተቀድሶ ነው የሚበላው። ስሙን ነግሮት አድርግ። ሸዋን ግዛው ነው ስሙ። ሸዋን ግዛው ነው ያልኩት። ሸዋዚን ገራ አይደለም፣ ሸዋን ግዛው። አ ሸዋን ግዛው ይህን እየዞረ ያነሳበታል። ይዞ ነው የሚሄደ። ትልቁ ካሜራ እየያዘ ነው የሚሄደው። እየሄደ ያነሳበታል ሌላ ቦታ። አይ እንግዲህ ያው ይሰራበታል። ይዞ ሄዶ ይሰራበታል። ይሰራበታል። አቤት፣ አቤት! ጉድ የማይሰማ ጉድ የለም። አቤት! ትናንት ስልክ ተደውሎ ጉድ ነው የሰማሁት። ጉድ፣ ጉድ! አቤት፣ አቤት፣ አቤት ወይ እንዶ ይገርምሃል የሰው ነገር አንተ፣ ይገርመሃል። ትናንትና ከውጭ ሀገር ስልክ ደውለው ስለዚህ ሴትዮ የነገሩኝ ነገር ጥሩ አይደለም። ይገርማል። ወይ ቱ፣ ሰው ሰው ተበላሸ። ኧረ ተዋት፣ ስሟን አትጥሩ፣ ያችን ስማ፣ አይጠሩዋ። አዎ፣ ወይ እንጀራ አጋግራለሁ ብላ ይገርማል። እሺ ቴሌቪዥን እያየች ወሬ እንጀራ መጋገሯን ትታ አስር እንጀራን ያሳረረችው፣ አስር እንጀራ ቱ ፈርተ ብላ አንችላሉ። አይ አንችላሉ። አይ አንችላሉ። መስቀን ነው ግን ከማማዝናሽ ጋር የተዋወቅሽው ቱ አይ ከማማዝናሽ ቤት ምን አሉ መስቀን ነው ከማማዝናሽ የተዋወቅሽው? አልኩኝ የ እየወቀስኳት ነው። ማሟሟቄ ነው። ያሟሟቅ ነው። ይገርማል። አሁን ፈረንጁ ጋር እዛ ቤይሩት ተቀጥራ እንጀራ እየጋገረች ነው። እንጀራ መጋገሯን ትታ ምን ትሰራለች መሰለ? ቴሌቪዥን ታያለች። ቴሌቪዥን እያየች እንጀራ ሁሉ አረረ። አስር እንጀራ፣ አስር እንጀራ። ከዛ ያ ፈረንጁ በካልቾ ሲመታት ይሄ ተሰበረ ። አስር እንጀራ የሰው ህይወት የሚተዳደርበት አስር እንጀራ ሲያለ በካልቻ ቂጧን አላት አላት፣ አንዴ ሲላት እንደው በቃ እዛ ዞረባት ዞረባት። አሁን ሆስፒታል ናት አሉ፣ ተኝታለች ሆስፒታል። ቂጧን መጣት አንድ ጊዜ በጫማ ካልቾ ሲላት ወደቀች፣ ወደቀች አሁን እዛ በቃ ታማ ተኝታለች ሆስፒታል። እዛው ነው። እዚህ እዚህ አትመጣም፣ ኢትዮጵያ አትመጣም። አትመጣም፣ ኢትዮጵያ አስትር እንጀራ ያረረ የሰው የሰው ህይወት የሰው ነፍስ የሚያድን የሰው ነፍስ የሚያድን አስትር እንጀራ ሲቃጠል ይ አይ ደሞ ይገርማል። በስንት መከራ እኮ ነው ስራ ያስገባናት እዛ። የእማማ ዝናሽ ወዳጅ ናት፣ አይ የእማማ ዝናሽ ወዳጅ ናት ብለን አታለን ነው ያስገባናት። የሚገርም እማማ ዝናሽን ብዙ ጊዜ ምግብ ሰርታ አብልታለች፣ ልብሳቸውን አጥባለች። ባሳት እኔ እኮ አላውቃትም እንኳን ለኔ ምግብ ሰርታ ልታመጣ አላውቃትም እኮ ጭራሽ። ቤትም ጧት ጧት እየመጣች የምታጸዳው እሷ ናት። በጣም ተንከባክባ የያዘችው አንችላሉ ናት ብለን ተናግረን በስንት መከራ ነው ስራውን አግኝተን የተቀጠረችው። እንደዚህ ተናግሮ ባሰት፣ እንደዚህ ተናግሮ ቤሮት አስቀጠሯት፣ ወስደው ለፈረንጅ ታ አሁን ጉዳ አረገችን። ይገርመሃል። ምን ላርጋሁን? ምን ይሻላልሽ? የሰው እንጀራ አስር እንጀራ አሳረረች። ከእንደገና ሰውየው ፈረንጁ፣ የሰው ነፍስ የሚድንበትን እንጀራ እሱ ፈረንጁ በካልቾ ሲላት ወደቀች። በጫማ ካልቾ ደግሞ ሐኪም ቤት ተኛች አለ